ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረው በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማር ይገኛል። ሰላም! ወደ ቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ የማሳያችሁ በባለፈው ክላሳችን የእንግሊዝኛ ፊደላትን እንዴት አድርገን እያንዳንዱን ፊደላት ማንበብ እንዳለብን አንድ ባንድ አሳይቻችኋለሁ። በሁለት ክፍል ነው ከፍዬ ያሳየዋችሁ እነሱም ኮንሶናንት ባውል ሳውንድ እና ቫውል ሳውንድ የሚባሉት ነው። ኮንሶናንት ባውል ሳውንድ የሚባሉት አናባቢ ድምጾች እና ተነባቢዎች ሲሆኑ ኮንሶናንት ቫውል ሳውንድ ተነባቢ ድምጦች ሲሆኑ እንዲሁም ቫውል ሳውንድ ደግሞ አናባቢ ድምጾች ነው። ከነዚህ ውስጥ ቫውል ሳውንዶቹን ደግሞ በሁለት ከፍለን አይተናቸዋል። እነሱ የምናቸው ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ሆነው ሲነበቡ የሚሉትን በደንብ አድርገን አይተናል። በዛሬ ምሳሌ እጅላችሁ የመጣሁት በሾርት ቫውል ሳውንድ እና በሎንግ ባውል ሳውንድ ብለን በከፈልናቸው ለዛሬ ምሳሌ እጅላችሁ የመጣሁ በሎንግ ባውል ሳውንድ በነዚህ ሎንግ ባውል ሳውንድ ብለን በሰራናቸው። እንግሊዝኛ ፊደላት እያንዳንዳችሁ እንዴት አድርገን ጽፈን እንዴት ነው ሎንግ መሆናቸው፣ ምን ለያቸው፣ እንዴት አድርገን ነው ማንበብ ያለብን የሚሉትን አንድ ባንድ በክፍል አንድ እጀላችሁ መጥቻለሁ። ቀጣይ ደግሞ ክፍል ሁለት ከኤ እስከ ዜድ ድረስ ያሉትን የማሳያችሁ ይሆናል። በክፍል አንድ እና በክፍል ሁለት ነው እጀላችሁ የመጣሁት። በክፍል አንድ ከማየታችን በፊት እንግዲህ በደንብ አርጋችሁ ማየት ያለባችሁ ባለፈው ክላሳችን ቢን ብ፣ ሲን ስ ወይም ክ፣ ዲን ድ ኤፍን ደግሞ ፍ እያለን እያንዳንዳቸውን አንብበናቸዋል። ስለዚህ እናንተ እነዚህን በደንብ አድርጋችሁ አንብቧቸው። እንግሊዝና አማርኛ የመችሉ ልጆች አማርኛውን እያያችሁ በደንብ መረዳት ትችላላችሁ። አማርኛ የማችሉ ልጆች ግን ከዚህ በፊት የሰራሁት ቪዲዮ ስላለ ገብታችሁ ቪዲዮውን በደንብ አድርጋችሁ እንድታዩት መክራችኋለሁ። ከእነዚህ ውስጥ አምስት አናባቢ ድምፆች አሉ ቫውል ሳውንድ የምንላቸው ኤ ኢ አይ ኦ ዩ ብለን የምንላቸው እነዚህን እንዴት አድርገን ነው ማንበብ ያለብን የሚሉትንም በደንብ አድርጌ አሳይቻችኋለሁ። ስለዚህ በደንብ አድርጋችኋቸው አሁን ቀጥታ በእያንዳንዳቸው ምሳሌ እየሰራን ነው የምንሄደው። ዛሬ ዛሬ በደንብ አድርጋችሁ እንድትከታተሉ እስከ መጨረሻው ቪዲዮ እንድታዩት ይህን ቪዲዮ የሚታዩ ልጆች ላይክ፣ ሰብስክራይብ በማድረግ አበረታቱ ቤተሰብ ሆኑ ቀጣይ የተለያዩ ቪዲዮዎችን በጣም አስተማሪ የሆኑ እንግሊዘኛ ፊደላትን ማንበብና መጻፍ እንድትችሉ በትኩረት እየሰራ እንገኛለን። መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥ ነው ስልካችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን። አሁን ቀጥታ ወደ ትምህርታችን እንሄድ። ቢን ብ ብለን እንደምናነባት፣ ሲን ስ ወይም ክ ብለን እናነባታለን ዲን ድ ብለን እናነባታለን ኤፍን ደግሞ ፍ ብለን እናነባለን ብያቸዋለሁ ከዛ ደግሞ አምስቱ አናባቢ የምንላቸው ዛሬ በሎንግ ስለምናይ ሎንግ ከሆኑ ኤን ኤ ኢን ኢ አይን አይ ኦንኦ ዩን ዩ ወይም ኡ ብለን ነው የምናነብ እንግዲህ ሾርት ሲሆኑ ግን ይለያሉ ኤን አ ኢን ኤ አይን ኦን ኦ ይሁን አብለን ነው የምናለብህ። እኔ ዛሬ ማሳያችሁ በእነዚህ ሎንግ ባውል ሳውንድ በተባሉት ነው። እሺ ስለዚህ ይሄን በደንብ ይሁልኝ። አሁን ብ እዩ ብ ኤ አለች፣ ባንድ ላይ ባንድ ላይ እናርጋት እስቲ ብ ኤ ባንድ ላይ ቤ ቤ እንላለን። አሁን ማየት ያለባችሁ ቤ ስንል ኤ የሚል ድምጽ አለ። ስለዚህ ይች ኤ የምትል ድምጽ እንድትመጣ አድርገን ማንበብ ነው ያለብን። ብኤ ቤ ቤ ብ ኤ ቤ ይሆናል። በአንድ ላይ ቤ። ይችን እንደ ክና እንደ ስ ነው ብያችኋለሁ። ስለዚህ እዚህ ላይ የምናነባት እንደ ክ አድርገን ነው። አሁን ክ ኤ ኬ ኬ እንላለን። ይችን ማናልኋችሁ? ቤ ቤ። ይችን ክ ኤ ኬ ኬ ድ ኤ ዴ ዴ ፍ ኤ ፌ ፌ። አሁን በትኩረት ይዋል። ማን አልኋችሁ? ይችን ቤ ቤ ኬ ዴ ፌ አንድ አይነት ድምፅ አላቸው። አይታችሁ ከሆነ ኤ ኤ ኤ የሚል ድምፅ ቤ ኬ ዴ ፌ ስንል ኤ ኤ ኤ ይላል። ስለዚህ እስኪ በዚህ ደግሞ ምሳሌዎችን እናያቸው። አሁን ይዩት፣ ብኤ አያቸዋት ቤ እንላለን። ይችን አሁን ማየት ያለባቸው እዚህ ላይ ከማንበባችን በፊት በቃ የመጀመሪያ ፊደሎችን ሲ ኤ፣ ዲ ኤ፣ ፊ ኤ የሚሉት ነው እንጂ ሌሎች አናባቢዎችን ትኩረት አታርጉ። እኔ ያነብላችኋለሁ። ለቀጣይ እንዴት አድርጋችሁ እንደምታነቡ እየተለማመዳችሁ ተዳላችሁ ሌሎችንም ስለማስተምራችሁ ታያላችሁ። ስለዚህ ብኤ በ ቤክ አያችሁ ቤክ ማለት መጋገር ነው እንጀራ ወይም ዳቦ በይበልጥ ለዳቦ ነው መጋገር የሚባለው ስለዚህ ቤክ መጋገር ቤክ እሺ እቺ ደግሞ ክ ኤ ምን ትሆናለች ኬ ኬም ኬም መጣ ኬም መጣ ስንል እሺ ድኤ ዴ ዴት አያችዋት ዴት ዲኤንዴ አልናታ። ስለዚህ ችን ትት ት ት ት ምንድ ነው? ቀን ቀን ለማለት ዴት እንላለን። እሺ ፍኤ ምን ትሆናለች? ፌ በአንድ ላይ ፌ ይች ል ፌል፣ ፌል። ሌላውን ህግ እንዳታዩ ብያችኋለሁ። እነዚህ እንዴት ተነበው ምናምን ተውት ማለት ቀጣይ ቪዲዮዎች በደምብ አድርዬ ስለማሳያችሁ ብቻ ቪዲዮውን በደንብ ተከታተሉ፣ እንጂ አንድ አንድ ስለማሳያችሁ ይገባችኋል። ስለዚህ ቤክ ኬም፣ ዴት፣ ፌል ፌል ምን ማለት ነው? ቤክ መጋገር፣ ኬም መጣ፣ ዴት ቀን፣ ፌል አልተሳካም ወይም ፈተና ወደቀ እንደማለት ነው። አልተሳካም፣ ፈተና ወደቀ። እሺ አሁን ምን ነው? ኤን ያሳየዋችሁ፣ ካያችሁ ኤን ነው። እስኪ ኢን ደሞ ላሳያችሁ አሁን እቺ ብ ናት እቺ ብ ይቺ ደግሞ ኢ በአንድ ላይ ቢ ቢ ስንል ኢ የሚል ድምጽ አለ ቢ ስንል ኢ የሚል ድምጽ የለም ቢ ስንል ስለዚህ ቢ ትላቷላችሁ እቺን ደሞ ስ ኢ በአንድ ላይ ምን ይሆናል ሲ ሲ እች ደግሞ ድ ኢ ዲ ዲ ፍ ኢ ፊ ፊ አያቸዋል?

ፊር ፊር ብለን እናነባለን። ዲል ፊር ቢን። አሁን ቢን ባቄላ፣ ዲል ስምምነት፣ ፊር ፍርሃት፣ መፍራት። ይቺ ላይ ክፍት ያረኳት ምሳሌ ስለሌለው ነው። ክፍት ማድረጋቸው ምሳሌ የሌለው ስለሆነ ይህን ያዙልኝ፣ እሺ። አሁን ደግሞ በአይ ላሳያችሁ፣ በኤ አሳየቻችኋለሁ። በአይ ደግሞ እስኪ በአይ በአይ ባይ

ልክ ተመሳሳይ ነው ከአይ ጋር ሲሆን ሁሉ ተመሳሳይ ነው። ከኢ ጋር ሲሆን ቢ ሲ ዲ ፊ፣ ከኤ ጋር ሲሆን ቤ ኬ ዴ ፌ። ድምፁ አንድ አይነት ነው። ካያችሁት ማለት ነው፣ በደንብ በትኩረት ስለዚህች ባይ ሳይ ዳይ ፋይ ስላንደች እናንተ በደንብ ብዋት እየደጋገማችሁ ከዛ አሁንች ምሳሌ ስናነብ ባይ ይሄው እዚሽ ላይ ባይ ብለናት አላ ባይት፣ ባይት፣ ባይት። እቺ ደሞ ሳይ ት ሳይት፣ ሳይት። እቺ ዳይ ዝ ዳይ፣ ዳይ፣ ዳይ ዝ ስለሆነች፣ እቺ ዳይ ዳይ ዝ ምትሯ ትንሽ ሳይለንት ድምጧ ዋጥ ይላል ትንሽ፣ ዳይ ዳይ። እቺ ደሞ ፋይል፣ ፋይል፣ ፋይል፣ ፋይል። ስለዚህ ባይት ማለት መንከስ፣ ሳይት ስንል ጥቅስ፣ ዳይቭ ማለት ደግሞ መዝለል፣ ፋይል ማለት ፋይል የምናስቀምጥ ስቶር የምናደረግበት ነገር ፋይል ማለት ነው ራሱ። ስለዚህ እኒን እየደጋገማችኋቸው በደንብ እሺ። እንግዲህ በአማርኛ በእንግሊዝኛ የጣፉላችሁ አማርኛ የምትችሉ ልጆች እንግሊዝ እንድታነቡ ብዬ ነው። ለዚህ በደንብ እንዲገባችሁ አማርኛ እያነበባችሁ እንግሊዝ ማታነቡ ልጆች እንዲገባችሁ ከሚል አኳያ ነው። እንግሊዝ ማችሉ ልጆች ማለት አማርኛ ማችሉ ልጆች ግን እንግሊዙን ብቻ ላይ ትኩረት አድርጋችሁ እሺ፣ እንግሊዙ ላይ እነዚህ ሳይሆን እንግሊዘኛው ላይ ትኩረት አድርጋችሁልኝ። እሺ፣ ቢ ይቺ ብ፣ ኦ፣ ብ፣ ኦ በአንድ ላይ ቦ፣ ብ፣ ኦ፣ ቦ፣ ቦ። ይቺ ክ፣ ኦ፣ ኮ ኮ ድ ኦ ዶ ዶ ፍ ኦ ፎ ፎ ያችዋት ቦ ኮ ዶ ፎ እንላለ። በቃ ተመሳሳይ ነው፣ ግብቶችል አንድ አይነት ነው። ስለዚህ ቦ ኮ ዶ ፎ። እስቲ ምሳሌ እኒሆው ብ ኦ ቦ ን ቦን ቦን ክ ኦ ኮ ም ኮም ኮም ድ ኦ ዶ ም ዶም ዶም ፍ ኦ ፎ ም ፎም ፎም አሁን ቦን ኮም ዶም ፎም አለን። ቦን ማለት አጥንት፣ ኮም ማለት ና ማለት ሲሆን ዶም ማለት ጉልላት ጉልላት የሆነ ቤት ላይ ምናምን የሚመጣው ጉልላት። ፎም ማለት ደግሞ አራፋ አራፋ። እሺ፣ አሁን ዩን እናያት። ዩ በሁለት መንገድ ትነበባለች ብያችኋለሁ። ምንና ምን ተብላ? ዩ እና ኡ ተብላ ትነበባለች። አንዳንዴ ዩ፣ አንዳንዴ ደግሞ ኡ እንላታለን። ስለዚህ ዩ ብለን ስናነባት እና ኡ ብለን ስናነባት የተለያየ ድምፅ ነው። ሁለት አይነት አነባብ ይመጣባታል። ይህን በደንብ ዩ ብ ዩ አሁን ዩ ብለን ብ ዩ ብለን ስናነብ ብዩ ብዩ እንላታለን። እንደ ኡ ስናነባት ደግሞ ብ ኡ ስትሆን ደግሞ ቡ ቡ ብዩ ወይም ቡ ብዩ ወይም ቡ ያዙልኝ። እችን ደግሞ ክ ዩ ክ ዩ ክ ዩ እንደ ኡስት ደግሞ ኩ፣ ክዑ ስለሆነች ክዩ ወይም ኩ። እችን ቢዩ ወይም ቡ፣ ኪዩ ወይም ኩ። እችንም በተመሳሳይ ዲዩ ወይም ዱ፣ ዲዩ ወይም ዱ፣ ፊዩ ወይም ፉ፣ ፊዩ ወይም ፉ ብለን ያነባቸዋለን። ሁለት አይነት መንገድ ነው እንግዲህ ያልኋችሁ። ቢዩ ወይም ቡ ኪው ወይም ኩ ዲው ወይም ዱ ፊው ወይም ፉ ተብለው ይነበባሉ። እዚህ እኔው ምሳሌ አሁን ቢው ቢውል ቢው ብለን አነበብናት። ል አለች፣ ቢውልድ ል ስለምትዋጥ ነው፣ ወደ ውስጥ ቢውልድ ክዩት ክዩት ክዩ ነ ክዩት ክዩት ክዩት። ይችን ደግሞ ዲውክ ክ ዲውክ ናቸ። ይችን ደግሞ ፊውዝ፣ ኤስን ዝ ስን እንደ ዝ እንደ ስም እናነባታለን። ለዚህ ፊውዝ። አሁን ቢውልድ ማለት መገንባት፣ አንድን ነገር መገንባት ሊሆን ይችላል ቤት ሊሆን ይችላል። ለምሳሌ ቢውልዲንግ ሃውስ እንላለን። ቤት ሃውስ ነው። ቢውልዲንግ ሃውስ ቤት ግንባታ፣ ቤት መገንባት። ኪዩት ማለት ቆንጆ፣ ቆንጆ፣ ኪዩት። ዲዩክ ማለት ደግሞ መስፍን፣ የነገስታት የሰዎቹ ስም መስፍን። እሺ፣ ፊውዝ ማለት ደግሞ ባልቦላ፣ ባልቦላ ፊውዝ እንላለን። ስለዚህ እናንተ በደንብ አድርጋችሁ በትኩረት ይዋቸው። ኤ በሚሆንበት ጊዜ አንድ አይነት ድምፅ ነው ኢ ሲሆንም አንድ አይነት ድምፅ ነው አይ ሲሆንም አንድ አይነት ድምፅ ነው ኦ ሲሆንም አንድ አይነት ድምፅ ነው ዩ ሲሆንም አንድ አይነት ድምፅ ነው ያለው መጨረሻው ላይ ስለዚህ በደንብ በትኩረት ይውጥ አሁን እንግዲህ እስከ ኤፍ ድረስ ያሉት እና ያሳያችሁ ቢ ሲ ዲ ኤፍ እና ያሳያችሁ ቀጣይ ደግሞ ኒሲ ቀጣይ ጂ ኤች ጄ ኬን ደግሞ እናያቸው በእነዚህም ምሳሌዎችን በደንብ እንሰራለን አሁን ጅ ኤ ኤ በሁለት መንገድ ጂ ወይም ግ ተብላ እንደምትነበብ ነግሬያችኋለሁ። ጅ ኤ ምን ይባላል? አሁን እዚህ ላይ እንደ ግ ነው የምናነባት። ግ ኤ ጌ ጌ፣ ህ ኤ ሄ ሄ፣ ጅ ኤ ጄ ጄ። አማርኛውን እዚህ ላይ ተሳስቻለሁ። ይቅርታሽ ተሳስቻለሁ። እናንተ አስተካክሉት። ሄ ሄ ስትል ይቺ ሃ ናት። ስለዚህ ተሳስቻለሁ። ሄ ጄ ኬ ጌ ሄ ጄ ኬ ብለን እናነባለን። ኬ እስቲ ምሳሌ የሚል ግኤ ጌም ጌም ጌም ህኤ ሄት ሄት ሄት ጅኤ ጄል ልል አሁን ምን ማለት ነው ጌም ማለት ጨዋታ ነው ጌም ጨዋታ ሄት ማለት ደግሞ ጥላቻ ሰውን መጥላት ጥላቻ ሄት ጂኤ ል ጄል ማለት እስር ቤት ጄል እሽ ወደ ኢ ምህድ እስቲ ጂ ኢ ምን ይሆናል ጂጂኢ ጂ ጂ

ጂንስ ክ ኢ ኪ ፕ ኪፕ፣ ኪፕ ብለን እናነባለን። እንግዲህ እናንተ እኔ በማንበው መንገዱ ሌሎች አናባቢዎች የተጨመሩት ለምንድነው ያልተነበቡ የሚሉትን ቀጣይ ህጉን ስለማሳያቸው፣ እናንተ ብቻ አሁን ከኢ ጋር የሆኑትን ብቻ ማንበብ ከኢ ጋር የሆኑትን ሳስነብባችሁ ማንበብ ነው እንጂ ሌሎችን ህጎች ተዋቸው። ስለዚህ ጂር ማለት አስማማ ማለት ሲሆን፣ ጂር አስማማ። ሂት ማለት ሙቀት ሂት ሙቀት። ጂንስ ማለት ጂንስ ነው ራሱ ጂንስ። ኪፕ ማለት መጠበቅ፣ ከብት ሊሆን ይችላል፣ የሆነ ነገር መጠበቅ። እሺ፣ ከአይ ጋር ሲሆን፣ እስኪ ጂ አይ ምን ይሆናል? ጅን ጅን። በሁለት መንገድ ግ እና ጂ ብለን እንደምናነብ ነግሬያቸዋለሁ። ስለዚህ እዚህ ላይ ግ ብለን ነው የምናነባት። መቼ ነው እንደ ግ መቼ ነው እንደ አይ የምናነባው የሚሉትንም ነግራቸዋለሁ። ችግር የለውም። ጅ አይ ጋይ ይሆናል። ጋይ ህአይ ሃይ ሃይ ጅአይ ጃይ ጃይ ክአይ ካይ ካይ ይሆናል። ስለዚህ ጋይ ሃይ ጃይ ካይ ብለን ነበር። በዚህ እስኪ ምሳሌ እንስራ። ህአይ ሃይ ሃይድ ሃይድ ሃይድ ሃይድ አሁን ጅአይ ጃይ ብ ጃይብ ጃይብ ክአይ ካይ ት ካይት ካይት ሃይድ ጃይብ ካይት ሃይድ ስንል የተደበቀ ሃይድ ጃይብ ተስማሚ ማለት ነው ተስማሚ ካይት ጭልፊት ጭልፊት እሺ አሁን ደግሞ በኦኒ ግኦ ጎ ጎ ህኦ ሆ ሆ ጅኦ ጆ ጆ ክኦ ኮ ኮ እንግዲህ ጎ ሆ ጆ ኮ ብለን እናነባለን። እናንተ በትኩረትዋቸው እየደጋገማችሁ አሁን ግኦ ምነው ብያችኋለሁ። ጎ ጎ ጎት ጎት ጎት ፍየል ጎት ህኦ ሆል ሆል ገደል ጎት ፊየል፣ ሆል ገደል። ጅኦ ጆክ ጆክ ጆክ ቀልድ መቀለድ ቀልድ። ጎት ሆል ጆክ፣ ጎት ሆል ጆክ ብላችሁ ምሳሌዎችን ነው እንዳልያሳየኋችሁ። ሁለተኛ የመጨረሻ የምናየው ይህንን በዩ ወይም ው ሲሆን በሁለት መንገድ እንደሚነበረው ነግሬያቸዋለሁ። ግ ዩ ግዩ ወይም ግኡ ጉ ግዩ ወይም ጉ ግዩ ወይም ጉ ኸዩ ኸዩ ወይም ኸኡ ሁ ሁ ከኡ ጋር ሲሆን አንድ ድምፅ ይሆናል። ከዩ ጋር ሲሆን ሁለት ድምፅ። ግዩ ወይም ጉ ህዩ ወይም ሁ ይቺ ጅናት ጂዩ ወይም ጁ ይቺ ክዩ ወይም ኩ ብለን እናነባለን። ክዩ ወይም ኩ፣ ጂዩ ወይም ጁ፣ ህዩ ወይም ሁ፣ ግዩ ወይም ጉ። ምሳሌ ስናይ እዚህ ላይ ያው ሌሎች ምሳሌ ስለሌላቸው ነው የተዋኋቸው። ጂዩ ጂዩ። አሁን ጂዩ ጁስ፣ ጁስ ጂዩ ብለን ነው የምናነበው። ጁስ ጁስ ብለን እናነበዋለን። እሺ አሁን እዚህ ላይ እንግዲህ እንዳያችሁት ነው እያንዳንዱን በደንብ አድርጌ አሳይቻችኋለሁ። እናንተ ከመጀመሪያው ጀምራችሁ በደንብ አድርጋችሁ በትኩረት እንድታዩት እመክራችኋለሁ። እንግዲህ ዛሬ ያሳየኋችሁ ክፍል አንድ ከ ከኤል ጀምሬ እስከ ኬ ድረስ ያሉትን አንድ በአንድ አሳይቻችኋለሁ። አንድ ዚስቲ መጨረሻ ላይ ላንብብላችሁ ይህን ጌም፣ ሄት፣ ጄል

ዶም ፎም፣ ቢልድ፣ ኩት፣ ዲዩክ፣ ፊውዝ ብላችሁ በደንብ አድርጋችሁ እናንተ አንብቡ። ለዛሬ የነበረን ትምህርት ይህን ይመስላል። ቀጣይ ክፍል ሁለትን ሙሉ የእንግሊዘኛ ፊደላትን ከመጀመሪያው እስከ መጨረሻው ያሉትን አንድ አንድ ይጀላችሁ የሚመጣ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሁኑ። እንዲሁም ኦንላይን መማር የምትፈልጉ ልጆች በዚህ ስልክ እየደወላችሁ መማር ትችላላችሁ። እናንተም በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን። በየትኛውም ዓለም ያላችሁ ልጆች ማንበብና መጻፍ እንግሊዘኛ ማንበብና መጻፍ የምትፈልጉ ልጆች እየደወላችሁ ተማሩ። እንዲሁም በተጨማሪ አማርኛ ትምህርቶችንም እያስተማር እንገኛለን። አማርኛም መማር የምትፈልጉ እየደወላችሁ መማር ትችላላችሁ። ሰላም ሁኑ።